ርዕሰ ጉዳዮችን አንስተናል። በተለያዩ ርዕሰ ጉዳዮች ላይ እየተወያየን ቆይተናል። አሁን ደግሞ በተለይ ሰዎች ረጅም ዕድሜ ብንኖር ደስ ይለናል እና ረጅም ዕድሜ የመኖር ደግሞ ጥቅሙ የልጅ ልጅ ማየት፣ በሕይወታችን የምንፈልጋቸውን ነገሮች ማሳካት፣ የምንመኛቸውን ነገር እንደው ብዙ ወላጆች ሲሉ ሰምተንዶ አንተ ወልደህልኝ እንደው ዓይኔን በዓይኔ ቼ በሞትም አይቆጨኝ ይላሉ። እና ብዙ ጊዜ የረጅም ዓመት የሚኖሩ ሰዎች የጋራ የሚያደርጋቸው ባህሪ ያላቸውና ይህ ባህሪያቸው ምንድን ነው? የላይፍ ስታይላቸው በቃ ረጅም ዓመት ለመኖር የሚያበቃቸው አስተሳሰባቸው፣ ውሏቸው፣ እንቅስቃሴያቸው ምንድን ነው ብለን ስንጠይቅ እንግዲህ የምናገኛቸው ነገሮች አሉ። እንዲህ ካሉ ልምዶች መሃል ደግሞ የአንዲትን ዕድሜ ባለጸጋ እናጋራና ከዚያ በኋላ ሰዎች ረጅም ዓመት ሲኖሩ ምን ምን አይነት ልምዶች እየተጠቀሙ ነው የሚለውን ጉዳይ እናነሳለን። ማርጋሬታ ትባላለችና ልክ ማለዳ ጎህ እንደቀደደ ቁርሷን ከበላች በኋላ ሰውነቷን ለማንቀሳቀስ ወጣ ትላለች፣ የዕድሜ ባለጸጋዋ ማርጋሬታ ከዛ በኋላ ማንበብ ነው ልማዷ፣ ሌላኛው ልማዷ ማለት ነው። እንደሷ ፍላጎት ቢሆን ኖሮ ከዚህ ያለፈ እንቅስቃሴ ማድረግ በቻለች ነበረ። ጂም መግባት ትመኛለች። ነገር ግን መቶ ሰባት ዓመቷ ነው የሚገርመው ነገር። እናም ያው እንግዲህ ከዚህ ያለፈ እንቅስቃሴ ለማድረግ ደግሞ ይህ ነገር መቶ ሰባት ዓመቷ ነው፣ እግሮቹ ይሄንን ማድረግ አይችሉም። ጂም ውስጥ ገብታ እንቅስቃሴ ማድረግ አትችልም። እርምጃይን ጨምሬ እግሮቼን እንዲለማመዱ አድርጋለሁ ስትል ትቀልዳለች። በተለይ ብዙ ጊዜ አረፍ በይ ይባላለሁ በቤተሰቦቼ በአካባቢ ባሉ ሰዎች ትላለች። ነገር ግን እኔ ሁሌም ሀሳቤን የሚይዙን ነገሮች ከማሳረፍ ይልቅ መንቀሳቀስን ወዳለሁ ትላለች። ማርጋሪታ ስትራመድ አትደነቃቀፍም። መቶ ሰባት ዓመቷ ነው ወይም አመታቸው ነው በእኛ ባህል። የምታወራው ነገር እንደ ንጹህ ምንጭ ፍስስ ሲል ይሰማል። ነቃ ያለ ጥሩ እንቅስቃሴ ታደርጋለች። መቶ ሰባት ዓመቷ ነው ብለናል። ማርጋሬታ ጓደኞች አሏት፣ ልጆቿም ዘውትር አጠገቧ ናቸው። በዚህ እድሜ ብዙ ነገር መቀየር ፈልጋለሁ ትላለች። ስትናገር በታላቅ መመሰጥ ነው። እንግዲህ መቶ ዓመት የደፈኑ የእድሜ ባለጸጋዎች የሚጋሯቸው ባሕርያት አሉና እነዚህን ለመቃኘት መልካም ምሳሌ ናት ብለን ስላሰብን ያነሳ ነው። እንግዲህ አብዛኞቹ አሁንም ጤናማ፣ ጠንካራ ናቸው። መቶ ሰባት ዓመታቸው ወይም መቶ አልፈው በርካታ ሰዎች ማለት ነው። እነዚህ አንድ አይነት እድሜ ላይ ያሉ ሰዎች የህይወት ልምዶቻቸው ምንድን ናቸው? ጥንካሬያቸው ምንድን ነው? ብዙ ጊዜ ገና ሰባዎቹ ሰማንያዎች ውስጥ የመሰሉ ነገር ግን ከመቶ ዓመት ያለፉ ሰዎች የራሳቸው ጥንካሬ አላቸውና እንግዲህ በእንግሊዘኛው ሲጠሩ ሴንቴሪያንስ ይባላሉ። መቶ ዓመት ያለፋቸው እድሜ ባለጸጋዎች ማለት ነው። አብዛኞቹ ጭንቅላታቸው ሁሌም በእንቅስቃሴ እንዲጠመድ ያደርጋሉ፣ ወይም ደግሞ ይፈልጋሉ። ለምሳሌ ስፖርት መስራት አሊያም ጨዋታ መጫወት ይወዳሉ። ብዙ ጊዜ እኛ ሀገር ላይ ሰዎች በስራ ህይወታቸው ይንቀሳቀሳሉ። ከዛ በኋላ የስራ ዘመናቸው ካበቃ ጡረታ ከወጡ በኋላ ግን በቀጥታ ምንድን ነው የሚያደርጉት? በቃ ቤት ቁጭ ማለት ወይም ቤተሰብ አካባቢ ቁጭ ብሎ የቤተሰብን እጅ መጠበቅ። ይስሩ እያልን ሳይሆን እጅ መጠበቅ ሳይሆን እንቅስቃሴ ማድረግ ትንሽን ብትሆን ወጥቶ መግባት፣ የተለያየ ነገሮችን ማድረግ እድሜን ለረጅም ጊዜ ማቆየት ወይም ረጅም እድሜ ለመኖር ይረዳልና አብዛኛውን ጊዜ ስፖርታዊ እንቅስቃሴዎችን መስራት አስፈላጊ ነው። ብዙ ጊዜ በዚህ ዘመን ደግሞ መቶ ዓመት የሚደፍኑ ሰዎች በዝተዋል። በተለያየ ማህበራዊ ሚዲያ እንመለከታለን አደለ? ረጅም እድሜ ከመቶ ዓመት በላይ የሆናቸው ሰዎች እኛ ሀገር እንኳን በተለያየ ጊዜያት እየሰማን ያለ ነው። እንግዲህ እነዚህ ሰዎች ደግሞ የጋራ ልምዳቸው ምንድን ነው የሚለውን ጉዳይ እያወራንላችሁ እንገኛለን። የተባበሩት መንግስታት የህዝብ ጥናት ክፍል እንደሚለው ከሆነ አሁንም በርካታ ሰዎች መቶ ዓመትን ማክበር ጀምረዋል። መቶ ሻማ ሊለኩሱ ጥቂት የቀራቸውን ብዙዎች ናቸውና እነዚህ ሰዎች መበራከት ጋር በተያዘ በተለይ በአውሮፓውያኑ 1990 ይህን ጸጋ መጎናጸፍ የቻሉ 92 ሰዎች ብቻ ነበሩ። በ2012 ደግሞ 621 ሺህ ደርሰዋል፣ ተመንድገዋልና መቶ ዓመት የመድፈን ጉዳይ በጣም እየሰፋና በተደጋጋሚ እየጨመረ መጥቷል ቁጥሩ። እርግጥ ይህንን ቁጥር ለምን በዛ የሚለው ለማወቅ ዘረመል ወይም ደግሞ የኑሮ ዘይቤን አኗኗረን መመልከት ያስፈልጋል። ነገር ግን ስነ ልቦናዊ ባህሪያትንም መዘንጋት አያስፈልግም። ስነ ልቦናዊ ባህሪያቸው ረጅም እድሜ እንዲኖሩ ያደረጋቸው ሰዎች አሉ። እንግዲህ ማሪያ ዶሎሮስ በማድሪድ ኮምፕሉተን ዩኒቨርሲቲ የስነ ልቦና ባለሙያ ናቸው። በዚህ ጉዳይ ላይ መቶ ዓመት የደፈኑ የእድሜ ባለጸጋዎች ለአመታት እንዴት መቶ ዓመት ሊደርሱ ቻሉ የሚለውን ጉዳይ ስታጠና ቆይታለችና ዘ ጆርናል ኦፍ ሃፒነስ ስተዲስ የተሰኘ መጽሄት በቅርቡ ባወጣችው ይቺ ባለሙያ ባወጣችው ጥናት 19 ስነ ልቦና የባህርያትን ይጋራሉ ስትል ገልጻለችና እነዚህ 19 ስነ ልቦና የባህርያቶቹ ምንድናቸው? መቶ ዓመት የደፈኑ ሰዎች እንደኛ ለዛሬ አስሩን እናንሳ። አስሩ ስነ ልቦና ባህሪያቶቻቸው ስምንቱን እናነሳለን፣ ከአፍታ ቆይታ በኋላ። እድሜ መኖር ማን ይጠላል? ብዙዎቻችን እንግዲህ ህልማችን ተሳክቶ ብዙ ነገር ቤተሰብ መስርተን የልጅ ልጅ አይትን በህይወታችን ውስጥ ልናሳካቸው የምንፈልጋቸው ግቦችን አሳክተን ሁሉ መኖር ማንም እድሜን የሚጠገብ ሰው የለም። ና ታዲያ እነዚህ ረጅም እድሜ ለመኖር የሚረዱ ወይም ደግሞ ረጅም እድሜ የሚኖሩ ሰዎች ወይም ደግሞ መቶ ዓመት የደፈናቸው ሰዎች የጋራ ባህሪያት ምንድን ናቸው? ሰዎች በተለያየ ሁኔታዎች ውስጥ ረጅም እድሜ መኖር ቢችሉ እንኳን የስነ ልቦና ባህሪያቱ ተመሳሳይ ናቸውና እነዚህ ረጅም አመት የኖሩ መቶ ዓመት የደፈኑ ሰዎች ምንድናቸው የጋራ ባህሪያቸው የሚለውን ጉዳይ እናነሳለን። ያው እድሜ ጸጋ ነው ይባላል። ማምሻም እድሜ ነው ይባላል። እድሜ መኖር አይጠገብም። እና ስለዚህ ጉዳይ ላይ የተወሰኑ ነጥቦች እያነሳሳን ያለነው እንግዲህ የመጀመሪያውን ነጥብ እናነሳለን። በተለይ ዘ ጆርናል ኦፍ ሃፒነስ ስታዲስ የተሰኘው መጽሔት በቅርቡ ባወጣው አንድ ጥናት ላይ እነዚህ የስነ ልቦናዊ ባህሪያት ተካተዋል ብለናል። ና የመጀመሪያው ምንድንነው የሚለውን ነገር ጠቀስ ስናደርግ የመጀመሪያው ጥንካሬ ነው። በተለይ ደግሞ እነዚህ እድሜ የባለጸጋዎች ከሚጋሯቸው ባህሪያት አንዱ ጥንካሬ ነው። ለመኖር ያላቸው ጉጉት፣ ንቃታቸው፣ ይህ ደግሞ ጉልበታቸው ከሌሎች ለየት እንደሚያደርጋቸው ይነገራል። በጣም የሚገርም ነው። በተለይ ደግሞ ባለሙያ እንደምትለው ያነጋገርናቸው ሴናተሪያኖች ሴናተሪያኖች ማለት መቶ ዓመት ያለፋቸው ሰዎች ማለት ነው። የመኖር ፍላጎታቸው እጅግ ከፍ ያለ ነው ስትል ማብራሪያ ሰጥታለች ለቢቢሲ እንደገለጸችው እንግዲህ ሴናተሪያኖች መቶ ዓመት የደፈኑ አይመስሉም። በጠቅላላው በቃ በጣም ወጣት የሆኑ ሰው ያህል የምታናግሩ ነው ይመስላችሁ ይላሉ ከነሱ ጋር ሲወራና፣ ማሪያ ለጥናቷ ካነጋገራቻቸው ሰዎች 98 ዓመት እስኪሞላቸው ድረስ ስራ ይሰሩ የነበሩ ወንዶችና ሴቶችም ይገኙበታል። በዚህ ውስጥ የእድሜ ባለጸጋዎች ጭንቅላታቸውም ሆነ አካላቸው የሚያንቀሳቅስ ስራ ከመስራት አይቦዝኑም፣ ትላለች ረጅም ዓመት የቆዩ ሰዎች በየቀኑ ደረጃ ይወጣሉ፣ ይወርዳሉ፣ ካርታ ይጫወታሉ፣ ሶዱክ የተሰኘ የቃላት ጨዋታ ያዘወትራሉ። ሲቲስ አንደርሰን የኒው ኢንግላንድ ሴናተሪያን ስተዲ ጥምር ዳይሬክተር ናት። ይህ መቀመጫውን በአሜሪካ ቦስተን ከተማ ያደረገ ማዕከል መቶ ዓመት የደፈኑ የእድሜ ባለጸጋዎችን ያጠናል። እንግዲህ ሲቲስ፣ እነዚህ ሰዎች አንድ የሚያደርጋቸው መለያዎች መካከል ጥንካሬ መሆኑን ይስማሙበታል። የመጀመሪያው ደረጃ አብዛኞቹ ሕይወትን በደንብ እንደሚያጣጥሙ ይነገርላቸዋል። ይህ ለእኔ በጣም የሚደንቅ ነው ትላለች እንግዲህ ለቢቢሲ ስትናገር ባለሙያዋ። ሁለተኛው ግንኙነት ነው። ከሰው ጋር ያላቸው ግንኙነት በጣም ጠንካራና የዳበረ ነው። በማሪያ ዶሎሮስ ሜሊኖ ጥናት መሰረት፣ ቀደም ሲል የዚህ ጥናት ባለቤት የሆነችው ዕድሜያቸው ከመቶ የተሻገረ ሰዎች ከሌሎች ሰዎች ጋር ያላቸው ግንኙነት በጣም ጤናማ ነው ትላለች። ከቤተሰቦቻቸው፣ ከጓደኞቻቸው፣ ከወዳጆቻቸው ጋር መልካም ግንኙነት አላቸው። ከቻሉ ሌሎችን ከመርዳት ወደኋላ የመለሱም ትላለች። ሰዎች እንደሚወዷቸው ይስማማሉ። ይህ በጣም ጠቃሚ ነገር ነው ትላለች። ስቲሲ አንደርሰን እንደምትለው ከሆነ መቶ ዓመት ያለፋቸው ሰዎች አብዛኛውን ጊዜ ከቤት ወጣ ብሎ አዳዲስ ሰዎችን መተዋወቅ የሚሹ ናቸው ትላለች። ነገር ግን መቶ ዓመት የሞላው ሰው አብዛኞቹን ጓደኞቹን አሊያም ወዳጁ ዘመዶቹን በሞት ማጣቱ አይቀርም ትለናለች። እንግዲህ ስለዚህ ወጣ ብሎ አዳዲስ ሰዎችን መታወቅ እጅግ አስፈላጊ ነው ትለናለች። ማሪታ ፍሎሬዝ በጣም ጠቃሚ ናቸው ጓደኞች ትላለች። ስለዚህ መቶ ዓመት የሞላቸው ሰዎች ሁለተኛው ነገር ከሰዎች ጋር ያላቸው ግንኙነት ነው። ሶስተኛው ቁርጠኝነት አላቸው። ጥናቶች እንደሚጠቁሙት ከሆነ መቶ ዓመት የደፈኑ ዕድሜ ባለጸጋዎች የሚጋሩት ነገር ቁርጠኝነት ነው። በጠቅላላው ኃላፊነት የሚሰማቸው ናቸው። ተፎካካሪና ጠንካራ ሠራተኞች ናቸው። ያሰቡትን ነገር ከማሳካት ወደ ኋላ የመለሱ ዘ ኒው ኢንግላንድ ሴናተሪያን ስተዲ የተሰኘው ማዕከል ደግሞ አንድ ክፍለ ዘመን የደፈኑ ሰዎች ልጆችንም ወይም ደግሞ የሰው ልጆችን ሲያጠና ቆይቷል። እንግዲህ ሲቲስ አንደርሰን እንደምትለው ልጆቹ በአብዛኛው የወላጆችን ፈለግ የሚከተሉ ናቸው። እነዚህ ሰዎች እንደዚህ ዓይነት ልማዶች ያሏቸው ሰዎችም ፍላጎት የሚከተሉ ናቸው። የዛሬ ሀያ ዓመትም ቢሆን ረጅም ዓመት መኖር የህይወት ግፍ ግብ ይቅርታ፣ የህይወት ግብ የሚያያይዛቸው ነገሮች አሉ። ማሳካት የፈለጉት ግብ አላቸው። እያንዳንዷን ቀን በዓላማ ነው የሚኖሯት። ለምሳሌ ጃፓን የሚኖሩ የእድሜ ባለጸጋዎች አኪጋይ የሚባል ጽንሰ ሀሳብ አላቸው። ይህ ማለት እያንዳንዷን ጠዋት ለመነሳት ምክንያት አላቸው። ያ ምክንያት ነው ማለት ነው። ይህ በሌላ ቋንቋ የህይወት ግብ ማለት ነው። ሲቲሲ አክላ እንደምትለው ከሆነ መቶ ዓመት መኖር ከፈለጉ ትልቁ ሚና ነው እንደዚህ አይነት ግቦች፣ የህይወት ግቦች። ጥናቱ እንደሚለው ከሆነ መከራን መሻገር መቻል ብዙ ዓመት ለመኖር አንዱ አስፈላጊ መሳሪያ ነው ትለናለች። አራተኛው ጽናት ነው። በርካታ ጥናቶች እንደሚጠቁሙት ክፍለ ዘመን የደፈኑ ሰዎች ከሚጋሯቸው ስነ ልቦናዊ ባህሪያት መካከል አንዱ ጽናት ነው። ጽኑ መሆን ማለት ፈተናን መቻል ማለት ነው። እንዲያውም ልምድን ተጠቅሞ የበለጠ ጠንካራ መሆን ረጅም ዓመት ለመኖር መሰረታዊ ነው። ሌላው ደግሞ በጣም ጠንካራ መሳሪያ ተብሎ የሚታሰበው ጽናት ካለን የሚገጥመንን መከራ ተሻግረን ማየት እንችላለን። ስነ ልቦናዊ ቀውስ ሲያጋጥመን ወደፊት መገስገስ ያስፈልጋል ወይም ደግሞ ለማለፍ አያቅተንም። ጽናት መኖር ረጅም አመት የኖሩ ሰዎች አስቸጋሪ ወቅት አልፈው ልምድ አዳብረዋል ማለት ነው። ለምሳሌ ጦርነትና ወረርሽኝ አልፈዋል፣ ወዳጅ ዘመዶቻቸውን በሞት አጥተዋል። በተለይ ደግሞ እርግጥ ነው ሀዘን ይሰማቸዋል አይሰማቸውም ማለት አይቻልም። ነገር ግን እሱን አልፈው ወደፊት ማየት ይችላሉ ትለናለች። ሌላው ደግሞ አምስተኛው በቁጥጥር ስር ያለ ሕይወት እንግዲህ አጥኚዎች እንደሚሉት አንድ ክፍለ ዘመን ለላቀ ጊዜ እነዚህ ምድር ላይ የኖሩ ሰዎች ውሳኔን ለመወሰን አይሳሱም። ህይወታቸውን ተቆጣጥረው መኖር ይችላሉ። ብዙውን ጊዜ ህይወታቸውን የሚመሩት እነሱ በፈቀዱት መንገድ ነው ስትል በዚህ መስክ ላይ ጥናት ያጠናችሁ ባለሙያ ትናገራለች። ብዙ እድል እንዴት መፍጠር እንዳለባቸው ያውቃሉ። ከዚያም ቀጥሎ የትኛው መንገድ መከተል እንዳለባቸው ይገነዘባሉ። ሌላኛው እውቀት መገብየት ነው። የማሪያ ዶሎረስ ሜሉኖ የቅርብ ጥናት እንደሚጠቁመው እንግዲህ ሴኔቶሪያን እነዚህ መቶ ዓመት የሞላቸው ጭንቅላታቸውን ንቁ ማድረግ ይመርጣሉ። አዲስ ነገር ማወቅ ይፈልጋሉ። ትምህርት መገቤት እውቀት ማወቅ ይፈልጋሉ። ራሳቸውን ያስተምራሉ። ለዚህ ጥናት ቃለመጠይቅ የተደረጉ ሰዎች በዓለማችን ዙሪያ እየሆነ ያለውን ነገር ማወቅ ይፈልጋሉ። መረጃ ይከታተላሉ። ዘውትር ሚዲያዎችን አነፍንፈው አዲስ ነገር ይሰማሉ። በተለይ ደግሞ ለራሳቸው የሚሆኑ አዳዲስ እውቀቶችን ይገበያሉ። አብዛኞቹ አንባቢ ናቸው። በርካታ መጽሐፍ አለዋቸው ትላለች እንግዲህ ማርጋሪታ ፍሎሬዝ ከዚህ ውስጥ አንዷ ናት። ቀደም ሲል የሕይወት ልምዷን ያጋረናችሁ በአሁኑ ወቅት እንግዲህ ብዙ ነገር አነባለው፣ ከፋሽኑ ጋዜጣ ጀምሮ የፍቅር ልብወለድ ታሪኮችን ማንበብ ደስ ይለኛል ስትል በትኩረት ትናገራለች። አንዱ ይህ መቶ ዓመት ለመድፈኗ ምክንያቱ ነው። ሰባተኛው ቀና አስተሳሰብ አላቸው። ቀና አስተሳሰብ መቶ ዓመት የደፈኑ ሰዎች በጣም ቀና አስተሳሰብ ያላቸው ናቸው። መቶ ዓመት ሞልቷቸው ብዙ ጊዜ እስካሁን ባልቆይ ደስ ይለኝ ነበር የሚሉ ሰዎች ማግኘት በጣም ከባድ ነው። ስለዚህ አርባ ዓመት ከአርባ ዓመት ጀምሮ እስከ መቶ አርባ ዓመት መኖር እፈልጋለሁ እያሉ ለራሳቸውም ቃል ይገባሉ። እንግዲህ ደስተኛ መሆን አንደኛው ደስተኝነት ነው። ነገር ግን በየቀኑ በህይወታቸው ባሉ ነገሮች ራሳቸውን ዘና ማድረግ ይችላሉ። ይህ ደግሞ ትልቁ ነገር ነው። ረጅም እድሜ ለመኖራቸው መንፈሳቸውን ያነቃቃሉ። ሁሉም ሰው በጣም ደህና መስሎ እንዲያቸው ራሳቸውን ደህና የሆነ ሰው አድርገው ያሳያሉ። በጣም ደህና ነኝ ይላሉ። በሚጠየቁ ጊዜ ቀና መልስ ይመልሳሉ። የመጨረሻው ልህቀት ነው። እንግዲህ ልህቀት የመለያ ባህርያቸው ነው። ይህ ደግሞ ሌሎችንም ባህርያት ያካትታል። እንደ ሜሉኖ ከሆነ እነዚህ ሰዎች ማሰብ፣ ማሰላሰል፣ ምክንያታዊ መሆን፣ ለችግሮቻቸው መፍትሄ ማበጀት በፍጥነት መማር ይችላሉ። አብዛኞቹ መቶ ዓመት የደፈኑ ሰዎች ባህሪያቸው ወደ ልህቀት ይወስደናል ትላለች። ለምሳሌ በትምህርታቸው እጅግ የላቀ ውጤት የሚያመጡ በስራ ህይወታቸው ስኬታማ ራሳቸውን የሚያስተምሩ ውሳኔ ለመወሰን አይቸገሩም። ምንም እንኳን ስልጠናው ባይኖራቸውም አዲስ ነገር ሲመጣ ራሳቸውን መፈተን ይወዳሉ። ወደኋላ አይመለሱም። ለመማርና ለማወቅ ዝግጁ ናቸው። የማስታወስ ችሎታ አላቸው። እንግዲህ መቶ ዓመትና ከዛ በላይ ያለፋቸው ሰዎች ምን ማድረግ አለብን ተብሎ ተጠየቁ። ብዙዎቹ እኔ ሁሌ ደስተኛ ነኝ፣ ሁሌ እንቀሳቀሳለሁ፣ ጥልፍ ጠልፍ አለሁ አሊያም የሆነ ስራ ስራ አለሁ። ይህንን ማድረግ ጭንቅላቴ ስራ እንዳይፈታ ያደርገዋል ይላሉና እሱ ያገዘኝ ይመስለኛል ይላሉ ሲያስረዱ ማርጋሬታ እንግዲህ ላሬና የተሰኘ የሳንዲያጎ መቶ ዓመት ያለፋቸው ጓደኛሞች ስብስብ ትልቋ አባል ናቸው። እርግጥ ነው እየደከመች እየመጣች እንደሆነ ብታስብም ማርጋሬታ እንግዲህ ከነዚህ ማህበረሰቦች ውስጥ ትልቅ አከባበር ይደረግላታል። ትልቅ በዓል ይጠብቀናል፣ ስለዚህ የማርፍበት ጊዜ የለኝም ይላሉ በደስታ ተሞልተው ረጅም አመት ለመኖሩ ለመኖር እንግዲህ በተለይ ረጅም አመት የሚኖሩ ሰዎች የጋራ ባህሪያቸውን አነሳን ያው መኖር አይጠላም። በሕይወት ውስጥ ደግሞ ስንኖር መኖር ያለብን ልክ አለ ብለን አናስብም። እንግዲ እነዛ ለመኖር ፈጣሪ ከሰጠን እድሜ በተጨማሪ እኛ ደግሞ ራሳችንን በምን በመልኩ በተለይ ደግሞ ቀደም ሲል እንዳልነው ቀና አመለካከት፣ እውቀት፣ ነገሮችን በጽናት ማለፍ፣ በፈተናዎች በችግሮች አለመረበሽ አንዱ ነው ብለናል። እንግዲህ ሰዓታችንም እየሄደ ነው።